ሰማያትን ይኩን በከመተጋቦቶ ላርዳይከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሚሃ ወአንተ ዘይዚ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የዚህ ጉባኤ ተሳታፊዎች ሁላችሁም በሁለት ሺህ ሃያ አስራ ሰባት ዓ.ም የስራ ዘመን በዋግ ኽምራ ሀገረ ስብከት የተከናወኑ ተግባራትን የሚያሳይ አጭር ሪፖርት። ሀገረ ስብከታችን ሰባት ወረዳዎችና ሁለት ከተማ አስተዳደሮች ያሉት ሲሆን በሀገረ ስብከቱ አስራ ዘጠኝ ገዳማት፣ መቶ ስልሳ አራት አድባራት፣ አራት መቶ ሰማኒያ አምስት የገጠር አብያተ ክርስቲያናት፣ በድምሩ ስድስት መቶ ስልሳ ስምንት አብያተ ክርስቲያናት ይገኛሉ። የብጹነታቸው ሐዋርያዊ አገልግሎት የሰላም ተምሳሌትና የልማት አባት የሆኑት ብፁነታቸው በበጀት ዓመቱ ዘጠኝ ልዩ ሐዋርያዊ ጉዞዎችን ያከናወኑ ሲሆኑ ከብዙ በጥቂቱ በእነዚህ ጉዞቻቸው በሆስፒታልና በቅዳም ስዑር በማረሚያ ቤት ተገኝተው የማጽናኛ ትምህርት ሰጥተዋል። ከትምህርተ ወንጌል አገልግሎት በተጨማሪም አራት አብያተ ክርስቲያናትን ባርከው ቅዳሴ ቤታቸው እንዲከበር አድርገዋል ለሰባት መነኮሳት ቆምስና ለ658 ዲያቆናት ቅስና ለ1288 ተማሪዎች የድቁና ማዕረጋትን ሰጥተዋል። የአብነት ጉባኤ ቤትን በተመለከተ በሀገረ ስብከቱ በተከፈተው የቅዱሳት መጻሕፍት ትርጓሚ አዳሪ ትምህርት ቤት በ2016 ዓ.ም ከተመረቁ 28 መምህራን መካከል 12 መምህራን ቅጥር በመፈጸም ለአገልግሎት እንዲሰማሩ ያደረግን ሲሆን በ2017 ዓመት በዚሁ አዳሪ ትምህርት ቤት በሐዲሳትና በመጻሕፍተ ሊቃውንት አስራ ሶስት መምህራን ማስመረቅ ችለናል። ለ223 የአብነት መምህራን ብር 367104 በመጀት የደሞዝ ጭማሪ አድርገናል። ስብከተ ወንጌልን ማስፋፋትና ማጠናከርን በተመለከተ በሁሉም ወረዳዎች በተመሳሳይ ቀናት በተመሳሳይ ርዕስ ጉዳይ በብፁዕነታቸው በሰጡት መመሪያ በሀገረ ስብከቱ አዘጋጅነት ብር 122400 ወጪ ሆኖ 18 ለጉባኤያት ጉባኤያት በማስኬድ 300 ሺ ምእመናን በወንጀል መድረስ ችለናል። በዚህ ጉባኤም ሰንበት ትምህርት ቤት ያልተመዘገቡ ወጣቶች በሰንበት ትምህርት ቤቶች እንዲመዘገቡ በሰካ ጉባኤ ያልተመዘገቡ ምእመናንም በሰካ ጉባኤ አባልነት እንዲመዘገቡ ተደርጓል። ተተኪ ሰባኪያን ከማፍራት አንጻር 31 ካህናት በማሰልጠን ለአገልግሎት አሰማርተናል። የስብከተ ወንጌል ማስፋፊያ አንድ ፐርሰንት ካለን ሰራተኞች መሰብሰብ ተችሏል። ሰንበት ትምህርት ቤትን በተመለከተ በሰባት ወረዳዎች የሰንበት ትምህርት ቤት ህብረት የተቋቋሙ ሲሆን ለእነዚህም ከአንድ እስከ አራት ክፍል ለሚማሩ ተማሪዎች የሚሆኑ ሀያ አራት መጻሕፍት ግዥ በመፈጸም አሰራጅተናል። ስለ አዲሱ ስርዓተ ትምህርት በሀገር አቀፍ የሰንበት ትምህርት ቤቶች ህብረት በተዘጋጀው የአሰልጣኞች ስልጠና ሰባት ወጣቶች እንዲሰለጥኑ ተደርጓል ልማትን በተመለከተ በ2016 ዓ.ም የተጀመረ ቅድመ መደበኛ መዋዕለ ህጻናት ትምህርት ቤት ተገንብቶ ስራ በመጀመሩ ለ17 ሰራተኞች ቋሚና ጊዜያዊ የስራ ዕድል ሲፈጥር ሁለት መቶ ሰባት ህጻናት ትምህርታቸውን በመከታተል የመማር ማስተማር ስራ የተጀመረ ሲሆን ይህንኑ ትምህርት ቤት ወደ አንደኛ ደረጃ ከማሳደግ አንጻር ማስፋፊያ ተጠይቆ 1669 ነጥብ 63 ካሬ መሬት ማግኘት በመቻላችን የትምህርት ቤቱ ግንባታ እየተከናወነ ይገኛል። በተጨማሪም ሀገረ ስብከቱ የተደራጀና በራሱ ቦታ ላይ ያረፈ ቢሮ ያልነበረው ሲሆን በዚህ ዓመት ከመንግስት በተቀበልነው 1600 ካሬ ቦታ ላይ ራሱን የቻለ የተደራጀ ባለ ሁለት ወለል ቢሮ ከ12 ሚሊዮን ብር በላይ ወጪ በማድረግ ሰርተን በማጠናቀቅ ስራ እንዲጀምር ሆኗል። በተመሳሳይም ባለ ሁለት ወለል ዘመኑን የዋጀ የሚኖርብ ስና ግንባታ ስራው በመጠናቀቅ ላይ ይገኛል። ምግባረ ሰናይን በተመለከተ የቤተ ክርስቲያኑን ክብርና ልዕልና በማስጠበቅ በሚታወቁት ብፁዕነታቸው በሰላም አመራር እና መመሪያ ሰጭነት ለ16 አድባራት ብር 2 ሚሊዮን 803 ሺ 900 ለ4 ገዳማት ብር 524100 ለ17 ገዳማት 80 ኩንታል ህል እህል በብር 337200 ግዥ በመፈጸም በተመሳሳይ ለ840 ደቀ መዛሙርት 120 ኩንታል እህል በብር 505800 ወጪ በማድረግ የቀለፍ ድጋፍ እንዲሁም ለ76 ደቀ መዛሙርት በብር 100000 ልብስ ተገዝቶ እንዲሰራጭ ተደርገዋል። ለሁለት ወረዳ ቤተ ክህነት ጽሕፈት ቤቶች 550 እንዲሁም በተለያየ ችግር ውስጥ መሆናቸውን በጽሕፈት ቤታቸው ተገኝቶ ላሳሰቡ 24 ካህናት ብር 138 ለ79 ምእመናን ብር አንድ ሚሊዮን ስምንት መቶ ሶስት ሺ ለአስራ ስምንት ደቀ መዛሙርት ብር ሰማኒያ አንድ ሺ ከተለያየ ቦታ ተፈናቅለው በሰቆጣ ከተማ ለሚገኙ ወገኖች ለበዓል መዋያ ብር ሶስት መቶ ሰማኒያ ሰባት ሺ ስምንት መቶ ሀያ ስምንት ከአስራ ስድስት ሳንቲም እና በብር ሁለት መቶ ሀምሳ ሁለት ሺ ዘጠኝ መቶ የተገዛ ስሳ ኩንታል እህል በመግዛት ተሰጥቷል። እንዲሁም ለነዳያን ማስፈሰኪያ ብር አምሳ ሺ ለተለያዩ ተቋማት ብር አራት መቶ ስሳ ሺ ድጋፍ አድርገናል። በተጨማሪም በሁለት ሺ አስራ ሰባት ዓ.ም በሀገረ ስብከታችን በተፈጠረው ተፈጥራዊ አደጋ ምርት ያላገኙ ሶስት ወረዳዎች የነበሩ ሲሆን በእነዚህ ወረዳዎች ለሚገኙ እጅግ ጉዳት ለደረሰባቸው ለ7992 ወገኖች በብር 4 4,423,830 ነጥብ 30 የተገዛ 1240 ኩንታል እህል ተገዝቶ ብፁዕነታቸው በአካል ተገኝተው አሰራጭተዋል። በዚህም መሰረት በጥቅሉ በበጀት ዓመቱ ለድጋፍ ተግባራት ብር 11 ሚሊዮን የዘመኑን ገቢ በተመለከተ የዘመኑ የሰበካ ጉባኤ ገቢ ያለውን ወቅታዊ ችግር ተቋቁመን ብር 57,445,804 ነጥብ 36 ማድረስ በመቻላችን የሀገር ስብከቱ ድርሻ 11,489,160 ነጥብ 87 እንዲደርስ የተደረገ ሲሆን ከሀገረ ስብከቱ ልዩ ልዩ ገቢ ብር 297200 ላይ ብር 1420 ብር ሲጨምርበት አጠቃላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ ከ2016 ዓም ገቢ የ2017 ዓም ገቢ የብር 674947 ነጥብ 11 ብልጫ በማሳየት አራት ሚሊየን አንድ መቶ 25,226.30 ከፍ እንዲል ማድረግ ችለናል። ይህንንም ገቢ ያደረግንበትን የባንክ ደረሰኝ ብፁዕ አባታችን አቡነ በርናባስ የዋግ ኽምራ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ለቅዱስነታቸው እንዲሰጡ በትሕትና እጠይቃለሁ።